እሺ ሀናስ ማንጋ ትሆናለች እስራ ጋ ወይስ አሴ ጋ? ማንጋ ነው የምትሆነው ወይ እስራ ጋ ወይስ አሴ ጋ? እስቲ እና ሁሉም ነገር እንግዲህ ሞክረን እናየዋለን ማለት ነው። ልቧስ? ማንጋ ነው ያለው። እሱስ ልቡ ማንጋ ነው ያለው። ማንጋ ነው ተስፋ ሳይቆርጥ ቁጭ ብሎ በተስፋ የሚጠብቅስ ማን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጫና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝት ትሮፍሮፍ ይባልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ ባላችሁ በእውነት አላህ ይጠብቅልን ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ ኮሜንት ሼር በማድረግ ቤተሰቡን ቤተሰቤ የሆናችሁ ሼር ላይክ በማድረግ አበረታቱን አገራችን ሰላም ደስታ ፍቅር አንድነት ያምጣልን ወቶ ከሚያስቀን ነገር አላህ ይጠብቅላችኋለሁ እስራና እንግዲህ ዛሬ እንግዲህ ይዘላችሁ የመጣሁት ተወዳጁ ድራማ ማለት ነው ኖላዊ ክፍል አንድ መቶ ሀያ ሁለት እዤላችሁ መጥቻለሁ ማለት ነው። እንግዲህ ሁላችንም በጉጉት እንደምንጠብቀው እስከ ሲለቀቅ ድረስ በጉጉት የምንጠብቀው ማለት ነው። እንግዲህ ትናንትናም ያው አቅርብ የላችሁ ነበር አይታችኋል ማለት ነው። እሱን አኪ እሱን ጨርሼ ወደዚህኛው መጣሁ ማለት ነው። እንግዲህ ድራማው እንደቀጠለ ነው ማለት ነው። ሰላምዬና ስራ ውጪ ላይ ተገናኙ፣ ሰላም ተባባሉ። እንደ ምን ነው ለምን መጣ ስትለው፣ እንደ ደውለሽልኝ እኮ ነው የመጣሁት አለ። ወየ ሰላምዬ ምን ነው ስላት፣ እባክህ አታቆላምጠኝ እንዴ። ደግሞ ያቆላምጠኛል እንዴ? አረ ሰላምዬ ምን ሆነሽ ነው? ግራ እኮ አጋባሽኝ እኮ። ቆይ ያለው ነገር እኮ ንገሪኝ ስላት፣ ቆይ አንተስ ምን ሆነ? ምን ልሁን ብለህ ነው የነ ሰላም እና ታሰረች ብለህ የጽዮን የነገር እኮ ምን አይዋ፣ ምንስ እና አልነገርኳትም ልትለኝ ነው? ምን አይ ማለት ሳይሆን እና አልነገርኳትም ልትል ነው? ምንድን ነው አይ ልነግራት አስቤ ሳይሆን እና ያው መጠጥ ቤት እኔ እየጠጣሁ ትታመጥታ ነው። የት ነው የመጣችው? ስትለው መጠጥ ቤት አብረን የጠጣን እየጠጣሁ አብረን የጠጣን ነገርኳት አለች። እሺ፣ ከዛስ? በቃ ነገርኳት። እሺ፣ አብራችሁ ሳላደራችሁ? ኧረ በስመ አብ አላደርንም? ኧረ እንደዚህ አይነት ነገር እንዴት ታስብ ያለሽ አላት። ቆያ አንተ ልጅ ግን ሀና ጋር ሀናን የቀለጥክባት ነው አንዴ ጽዋን ጋር አንዴ ሀና ጋር ያርክ የቀለጥክባት ነው። እኔ ምን ማለት ነው እኔ ሀና ብቻ ነው የምፈልገው አለ። ከዚህ በኋላ ትሰማኛለህ አንድች ሀና ብለህ እዚህ ጋር እዚች ሰፈር ብንባይህ ከኔ ጋር ነው የምትጣላው ብላ ማስጠንቀቂያ ሰጥተዋለች። ሰላምዬ ማለት ነው በአንድ አይነት አሳሰ ሀናን ልንዳት ታያት አለችው። ምን አልሽኝ በቃ ሰምታህ ተሳስተህም ከሆነ እዚህ ሰፈር እንደላይ ከኔ ጋር ነው ጥላችን፣ አለችው። ልክ ነው ልክ ልኩ ንገሪ። እንዲህ የደረበ አሴ ቁጭ ብሎ ሲጋራውን እያነፈሰ ነው እያነፈሰ ነው፣ እያበጠረው ነው ማለት ነው። ሀኒዬ መጣ አጠገቡ ቁጭ ብላ ልትነካው ግን ፈራች። ልትነካው ትልና ፈራች። ልትነካው ትልና ፈራች። ኡፍ እያለች ነ አሴ ስትሎ ዝም አላት። አሴ ስትሎ ምንድን ነው አላት። ምን ነው ዝም አልከኝ ስትላት አንድ ላናግር ትፈልጋለህ? ስትለው ምንም ማናገር አልፈልግም አላት። በእናተ አሴ አውራኝ አለችው። ምንድን ነው እሱ አሴ ስትለው፣ ምን ያሽኮረመምሻል? እየጠበቁ ሽኮ ነው፣ ንገሪኝ አላት። በቃ ታውቃላችሁ፣ ቁጣ ቁጣ ያለው ነው እሱም ይወዳታል እሷም ትወደዋለች፣ ግን ከፍቶ ለመናገር ያው በመሀላቸው ምን እንዳለ አላውቅም። ብቻ አሴ አለችውና አቤት ሲላት፣ እስራንትቼ ካንተ ጋር መሆን እፈልጋለሁ። ምንድን ነው ይሄ ደግሞ ምት በቃ ከአንተ ጋር መሆን እፈልጋለሁ። ፍቅር አይደለም የምትፈልገው አለችው። ይሄ ደግሞ ምን ማለት ነው? በቃ እኔ ፍቅረኛ ሆናለሁ አለችው። እስካሁን ከልጁ ጋር አንታረቃችሁም እንዴ አላት። እኔ እሱን አይደለም እና ምን ፈልገሽ ነው? እኔ እስራን ሳይሆን አንተን ነው ምርጫዬን። እና ዛሬ ምን ተገኛላት? አንተ እኮ ጥሩ ልጅ ነህ። ከዚህ በኋላ ደግሞ ልጎዳህ አልፈልግም። ጥሩ ልጅ ስለሆንኩኝ ነው እንዲ አብረሽ የምትሆኙ? አዎ። ምን ነው እንደ ሀና የተማርሽ ይመስለኛል፣ አይደል? ምን ማለት ሳትወጅኝ አብረሽኝ ስለሆን ደስተኛ ሳቶኝ ምን ያደርግልኛል? እንዲህ ለምን አልወድህም? ቆይ እኔን ወደሽኝ እኔን፣ ስሜት ስሜት ሳይኖረኝ ስሜታም ሆነች ትኖሪያለሽ? እንዲህ ለምን አልወድህም? እወድሃለሁ አው አለችው። ይ ልብሽ ከሌላ ሰው ጋር ሆኖ አካልሽ ከኔ ጋ ቢሆን ደስተኛ ትሆኛለሽ? ወይስ እኔ ደስተኛ ሆናለሁ። በቃ እኔ ወደርኩ እፈልግሃለሁ፣ እሺ በለኝ ስራ እኔ ፈልጋለሁ፣ በላይ ስትለው ወደሽኝ እንጂ አዝነሽልኝ አይደለም አላት። ኧረ አሴ እውነቱ ንገረኝ እሺ በላይ፣ ዛሬ እንኳን አታስጨንቀኝ እሺ በላይ ሃና፣ እኔ እውነት ስናገር በጣም እወድሻለሁ፣ ግን አንቺን ደስ ይለኛል፣ ግን በጣም ደስ ይለኛል። እሺ እንደዛ ከሆነ ደግሞ እሺ አብረን እንኑር፣ አለችው። ሀንዬ እኔ ሌላ ክፉ መናገር አንፈልግም። ጆሮን ሳይሆን አንቺ ስራ ነው የምትወጅ፣ ወደ ስራ አድርገሽ ሂጅ አላት። ሄደ። አሴ አሴ ያለችው ሶስት አራት የጠራችው ጥላሂን ነው ይሄ ተኮ አለች። ዝም ብሎ ትቷት ሄደ። እሺ አሁን ምን አባቴ ነው ማረገው? ምን ውስጥ መከራ ነው የገባሁት? አለች ሀንዬ። ዳንቸው ቁጭ ብሎ ቆሞ እዛ እንደ ወንትኔ እንዳለ እንግዲህ ምላሴ አገኘው ከዛ ከሩቅ አግኝቶት ምን ሊያደርግ ነው የመጣው? እኔ ድንብላኔን የጠበቁ እሱ ምን እዚህ ላይ ያደረገው መጣ አለ ከዛ አጠገቡ ቀረበ። አጠገቡ ሲቀርብ ምን ነው በሰላም ነው የመጣሁ ብሎ እየጠየቀው ነው። በዚህ ሰዓት እዚህ ነህ? እንዲህ አለው። ሰላምታ አይቀድምም? እንዲህ አለው። እንዴት ነህ አለው። እንግዲህ መስለኛ ትናንትና ሀና አስቀይሟት ነበረ ገልሻለሁ ስላላት፣ እንግዲህ ብቻ እንዳይጣሉ አለው ቢስ ነው አላት። እሺ በሰላም ነው በዚህ ሰዓት አለው። አዎ አለው። አግዝህ ነገር አለ አለ። ምንድነው የምታግዘኝ? አይ ምን አለ ምን አውቃለሁ፣ ሰፈሬ ስለሆነ ማግዝህ ነገር ካለ ላግዝህ ነው አለ። አይ አመሰግናለሁ፣ ለማንኛቸው አለ። እሺ በቃ ቻው አለ። እስሪየ ምላሴ ማለት ቆይ ቆይ ቆይ፣ ግን ምንድነው ልበል እኛ ቤት እንደመጣ ሰምቻለሁ ልበል። አዎ። እና ሃናን አንገቷን አልቃ ንዝጋላት ነበር አሉ። አዎ አዎ ነበረ። ምን ምን ብለህ ነው? ምን አገባ ሴት ልጅ ላይ እጅ ስታነሳ አይደብርህም እንዴ? እና ቢሆንስ ሌላ ስለ ሌላ ሰው አያገባኝ። ሀና ግን እህቴ ናት። እና ብትሆንስ እሷ ላይ የሚደርሰው አንዳንዱ እኔን ያገባኛል። ብሎታል። እንደዛ ከሆነ በጣም ተሳስተሃል። እያስጠነቀቅኩ ነው። ምንድን ነው የምታስጠነቅቀኝ ደግሞ? በጣም የታገዝኩ ነው። ገና አንቄ ስገላት ምን ልታደረግ ነው አለ ምን

ት ትግል ትሰማኛለህ። እኛ ለመልካምነት ብለን ነው እንጂ የምንሰራ ሁሉም በጉልበታችን ነው። አሁንም ከሆነ ልንገር፣ ነገሩ ከዚህ እያከፋ ነው አለ። ጽዮንና ቅዱስ ትምህርት ቤት ተገናኙ። ቅዱስ ጽዮን ተነሳች ና ቅዱስ አትወጣም እንዴ ሲለው፣ አዎ አልወጣም አላት። ሄዳ አጠገቡ ቁጭ አለች። የሆነ ነገር ደግሞ ልታደረግልኝ ፈልጋላች፣ ደግሞ ምን ልትይ ነው አላት። እንደዚህ ልትለኝ ደግሞ አንፈልግም ማለት ሰው ጉደለኝ ነው እንደምትይ አላት። እሱማ እንደ ተኩ ተኮት ታውቃለህ ለሀና አጣሪ ያልሽኝ አጣሪቼ ነገርኩሽ ደግሞ አሁን ደግሞ ምንድን ነው የምትይኝ ቆይ ሊሄድ ልፈልገህ ነው እንደዚያ ማለት ሳይሆን ትእዛዝሽ በጣም ከበደኝ እሺ በቃ ተ ጽዮ ልትሄጂ ነው እንደ እና ታዲያ ምን ላድርግ እሺ በቃ ተረጋጊ ምን እንደፈለሽ ደግሞ ንገሪኝ ከሀና ጋር አንድ ነገር ልታመጣልኝ እፈልጋል አለች ውሽ እቺ ሀና ፈረደባት አለ ተናደደ እሱ ራሱ ደግሞ ምንድን ነው የምፈልገው አለ ቅዱስ ደግሞ እንደዚህ አትኮሰራ ትብኛለች። እሺ በቃ አላት። እሺ ንገረኝ፣ አለችው ኤልያስ የሚባለው እስር ቁጥር ፈልጋ ልሰጠኝ የፈልጋለችው። ማን ነው ኤልያስ የሚባለው? በቃ ኤልያስ ይህ ልጅ ያመሀል እንዴ? ኤልያስ የሚባለው እስር ቁጥር ፈልጋ አምጣልኛለችው እሺን ኬት ፈልጌ ነው ባገኘው? እሱ እኮ የትምህርትን ፈልገ ሀምጣለች። እሱ ደግሞ ምን ነው እኔ ፈልጌው ነው አለች። በላ ተው አለችው። በቃ ተማሪዎች ደግሞ ተኔጋ ሲያዩ ሌላ ነገር ስለሚመስላቸው እንሄድ አለችው። ተኔጋ ሁን ልመሆንች ደበረች እንዲ ላት አይ እሱ ሳይሆን አለችው። አሁን ያልኩን ይዘህልና ብላው ትታ ወጣች። እሱ ቁጭ አለ። ወይዘሮ ሙላት ፍርድ ቤት ቀረበች። በሩ ስታንኳኳ ግቢ አላትጠበቃው እሽ ወይዘሮ ሙላት የፍርድ ቤት ውሎች ምን ይመስል ነበረ? አላት ጠበቃው ሁኔታ ሽ እኮ ምንም የተጠረጠረች ነገር አትመስም አላት። ስላል ገደል ኳት ኮ ነው አለችው። ቢሆንም ግን በራስሽ መተማመን በጣም የሚገርም ነገር ነው አላት። ብዙ ሰዎች እኮ ፍርድ ቤት ሲባሉ በጣም ነው የሚንቀጠቀጡት። ፍርድ ቤት እኮ ፍትህ የሚሰጥበት ቦታ ነው። ለምንድን ነው የምንፈራው? አለችው ይዘሮ ሙላት እሱን ትክክል ነሽ። እንደሰማሹ አስራ አምስት ምርመራ ተመርምሮ ነው አላት። እንዴ! 15 ቀን እዚህ መቆየት ይገባሽ፣ ይሄ ይጠበቅብሽ አላላት? ውጪ ውጪ ብትሉኝ ራሱ አልወጣም ነበረ። ለምን የታሰርኩት እኮ ያለ ጥፋቴ ስለሆነ ነው። እሱ ልክ ነሽ፣ 15 ቀን ስላት፣ እዚህ ደግሜ ላልወጣው ደግሜ እንዳልመጣ ነው። ሁሉም ነገር ጨርሼ ለማውጣት ነው አለች አልፈታምት ያለች እንጂ ቤተሰቦችሽ የዋስትና ፍርድ ይዞልሽ መጥተዋል አለች እሱ የራሳቸው ጉዳይ ነው አለች እንደማይፈቅዱልኝ ስላወቅ ነው የታቋም ቋማቸው አለች እንዴት ነው ያወቅሽው አላት ምንም ቢሆን እኮ ትንሽ ጠበቃ አለው የረጅም ጊዜ ደግሞ ትንሽ ድርጅት ተምሬያለሁ አለች ስለዚህ ሲላት በአንድም በእውነትም ነገር የተወሰነ ነገር ስለ ህግ ነገር ማወቅ እችላለሁ አለችው የተለየ ውቀት ሰው ነሻ የውቀት ሰው ነሻ እንዴ ውቀት ሰው ያደርጋል እንዴ እሱን አላውቅም እኔን ማቆ አስራ አምስት ቀን ድረስ ተኛ ጋር እንድትቆይ ነው አላት። ግን አብሪያችሁ ቁጭ ልል ስለምቆይ በጣም ደስ ብሎኛል አለች። ወይዘሮ ሙላል መታሰሯ ደስተኛ ሆናለች። ለምን እንደሆነ አልገባኝም። ለምን ስላልገደለች እኮ ነው። ብትገድል ኑሮ ልውጣ ልውጣ ትል ነበረ። ግን የሌለባት ነገር ስለተያዘች እውነቱ ተጣርቶ ነው ምወጣው አለች። ማለት ነው እውነቱ ነው የምፈልገው አለች። እሷ ማለት ነው እንደምታውቁ ማለት ነው እውነቱ ነው የምፈልገው እኔ በውሻት ብወጣ ምንም ነገር አያደርግልኝም። እኔ የምፈልገው እውነቱ ነው አለች። እንግዲህ ቤተሰብ እንደሰማ ነው ማለት ነው። በጣም የሚገርም ነገር ነው ማለት ነው። እንሰማዋለን። አብራችሁ ልቆይ ስለሆነ ግን በጣም ደስ ብሎኛል አለችው። እየቀለሽብን ነው እንዲህ አለች አላት። አይ ቤታችሁ እኮ ውጡ ውጡ እኮ አይልም አለችው። ጥሩ ዝናኛ ነሽ አላት። ለማንኛውም ውስጤ ጥሩ ማርክ ውሰጂ አላት። ሜሪ ለብቻዋ እቤትዋን ቁጭ ብላ፣ ይሄ ሰውየው ሳውናስ አልቆ ሊደፋኝ ነው አለች። እኔት ምን ቆርጦ ወይ ቆይ፣ ቪዲዮን የቀረጽኩት፣ ወይኔ አምላኬ፣ ዘንድሮ ምን ጣጣ ውስጥ ነው የገባሁት? አሁንስ ምንድን ነው ማረገው? ወይኔ ሜሮ፣ ዘንድሮ በሞትሽ ነው። ይሄ ዝሆን የወከለ ሰውዬው ካገኝሽ፣ እኮ ባገኝሽ አይለቅሽም። መስያ ቀብጠኝ ነው ግን ይሄ ሰማይ የሚያክል ሰውዬው ጋር ጫወታ የጀመርኩት። ወይኔ ጭካኔው፣ ባዩሽ እኮ ደፋት አለችው። አምላኬ ሆይ ሰው ግን እንደዚህ ቀላል ነው እንዴ አለች ሜሪ ናቴ ሁሉ የምታወራው በቃ ባዩሽ የለች ማለት ነው በቃ እኔም በቅርቡ የሷም ታሪክ ሄኔ ላይ ሊፈጸም ነው አለች ጽዮን ቁጭ ባለችበት እስራ መጣ አቤት እስራ አለችው እዚህ የምትሰራለህ አለችው እንዴ እንዴት ደነገጥሽ አላት ለምንድን ነው የማልደነግጠው አለችው አንቺን የጠበቅ ነው ናፈቅኩ አይደል በጣም ልብሶኮ ውልቅ ብለዋል ተው እንጂ እንደምናፍቀው እኮ አውቃለሁ አቤት እውቀት፣ ይሄ እውቀት ሁሉ ከየት ነው ያመጣሽው? አንተ እንደምትወደኝ ማወቅ ይሄን ሁሉም እውቀት አይጠበቅብኝም አለችው። ነው ትሰሚኛለሽ፣ ጽዮን ከአሁን በኋላ አጠገቤ እንዳደርሽ አላት። አሁን ገና እንደምትወደኝ ገና አሁን አወቅኩኝ አለች። እንዴት ማለት? አንተ ራሱ ፈልገኝ መጥተህ አጠገቤ እንዳደርሽ እያልከኝ ነዋ። እና እሱ የፍቅር ስሜት ስዴት ማለት ነው አላት እስራ። እወድሃለሁ ብላ አንገቱ ላይ ልትደፋበት ልታሸው መጣች። አንገቷን ይዞ ሊደፋት ከዚህ በኋላ ትሰሚኛለሽ፣ አጠገቤ እንዳደርሽ። እስራ ምን ሆነሃል? ብላ እጁን ወደዛ አረገች። ያልኩሽን ሰምተሻል? እናስ ተረጋግተን መናገር አንችልም? ያልኩሽን ሰምተሻል? ብሎ አትልፋ፣ ምቼም ቢሆን አንሰማህም። ለምን እኔ ለምን ሲላ፣ አንተ የምትሆነው የእኔ ብቻ ነው። ይሄን አክል የምታቂው ጥንቁልና ነው። ጥንቁላ ሰራሽብኝ እንዴ? አላት። አንተ የኔን ማለት ማድረግ ጠንቋይ መሄድ ደግሞ መሄድ ደግሞ አይጠበቅብኝም አለች። ኧረ እባክሽ፣ እንደዛ ነው እንዴ? አዎ፣ አንተን እኔ እጄ ላይ እንዴት አድርጌ ማስገባ ጠንቅቄ ነው የማውቀው አለችው። እንግዲህ ሲፈለግሽው አድርገኝ፣ ግን እኔን ንቀሽኝ ሳይሆን ስጋሽን መቃብር ውስጥ ነው የምታገኘው አላት። እሱን እንደ ጊዜ የምናየው አይሻለም? አለችው። አይ ጥሩ ነው አላት። ማንም አይፎክር። ጀግና የውልቅ ጀግና በየው መንገዱ አይፎክርም። ሁሉም ነገር በልቡ ነው የሚይዘው። እሺ አለችው። እሺ ጥሩ ነው ብሎ ትቶ ሄደ። ላታመልጠኝ ባታሮጠኝ ጥሩ ነው አለችው። ጽዮን ቅዱስ መንገድ ላይ እየጠበቃት ነው። ሀንዬ መጣች። ሰላም አለችው። እንዴነ ቅዱሴ አለችው። እንዴነሽ ሀንዬ አላት። እቅርታ ደውዬ ያስቸገርኩ አይደል አለችው። ችግር የለውም ደግሞ ዛሬ ኮኔ የራሴ እኮ ነኝ ካላገኘሁሽ እያልኩሽ ቢሆንም የማንኛውም የሄድን ብናወራ ደግሞ ደስ ይለኛል። አለችው። እሺ አለችው። እሺ አላት። ምን አዲስ ነገር ተገኝ ተሆነ እንገናኝ ያልከኝ አላቅም። ሀና ብቻ ህይወትን ያሰብኩት ነገር አላቅም፣ ግን በጣም ተቸግሬ ያለሁ። ህይወት እኮ እንደዛ ናት። እንዴት አለችው። ህይወቱ እኛ በቀድነ አይሆንም። ቢሆንም ይህን አክል ከቅዴ ትርቃለች ብዬ አላስብም ነበር። እንደው ያንተ ህይወት እኮ በጣም የራቀች እኮ አትመስለኝም አለችው ካልተሳሳትኩኝ፣ ጽዮንን በማፍቀርህ ደስተኛ መሆንህን ነበረ የነገርከኝ። እና ፍቅር ያክል ነገር ይህንን ደስተኛ ሆነ ፍቅር ተሸክመህ ደግሞ እንዴት ህይወት ፊትህን ያዞረችብህ ይመስልሃል? እሱን ግን አላቅም። አንዳንዴ ግን ህይወት ግራ ታዝጋባለች። እሱስ ትክክል ነህ። ህይወት አንዳንዴ ግራ ትሆናለች አለችው። ሀንዬ እኔማ ተ ግራ በልጣ ነው ያየችኝ አለች። አይዞሽ የእኔ እናት ማለት ሳላት፣ ያደርኩት ያደግኩት ደሴ ነው ከኔ ከአባቴ በላይ ማንም ዘመድ አለኝ ብዬ አላስብም ነበር እና አላት። እንዛ ከአባቴ ህመም ሰበብ እዚህ መጣሁኝ። ያላሰብኩት ደስታና ሀዘን አጋጠመኝ። አልተሳሰብኩኝ። የሰላም ቤተሰብ ቤተሰቦች ነው መሰለኝ? አዎ አዎ፣ እነሱ ስላገኘው በጣም ደስተኛ ነኝ አለች። ግን ደግሞ ከእነሱ ጋር ያለ ህይወቴ በጣም ዝብርቅርቅ እያለ ነው። በህይወቴ ውስጥ ማለት ሲላት፣ በህይወቴ ውስጥ ከኤልያስ የበለጠ የሚያሳዝነኝ ሰው በህይወቴ ውስጥ የለም አለች። አንድ ተሳሳትኩኝ። ኤልያስ የሚባለው ባለፈው አብረን ሆነን የደወለ ልጅ ልጅ ነው አይደል? አዎ አለችው እጅግ ደስተኛና እኔ በማፍቀሩ ደስተኛ የሆነ ሰው ልጅ ነው፣ አለችው እኔ ግን ሁሉም ነገር ያወቅኩኝ እንዳላወቀ ሁኝ የኖርኩት እና እና አሁንስ ምን ተፈጠረ? አሁን እሱ የኖረው ነገር ሁሉም አንተ ተረዳሁት እና በጣም አሳዘነኝ። ደውለች ሁሉም ነገር ገብቶኛል፣ በዩ የሚለኝ ስሜት ነው የተሰማኝ፣ አለችው እና ለምንድነው ማደው ይለጣ? አየዬ በፍጹም አለችው ደውዬ ደግሞ ፍቅሩ ልቀሰቀስበት ደግሞ አልፈልግም። ረስቶሻን ማለት ይሆናል አለች። አይ እንደዚያ እኮ አይሆንም አለችው። ከደወልኩትና ያለሁበት ሁኔታ ከነገርኩት መረበሹ ስለማይቀር አለች። እኔ ደግሞ ሊረበሽ ደግሞ አልፈልግም አለች። ያን ያው እኔ ከአንቺ ስለማላቅ ደውዬ ለት ብዬሽ ደግሞ አላስጨንቅሽም አላት። በጣም ይቅርታ ስለ አንተ ልታወራኝ መጥተ አንጀዳ ውስጥ አስገባው ወጣደች። ግስትና ሀኒ እንግዲህ ልንገርሽ ያላት የተጫወቱ ወደዛ ሄዱ። እንግዲህ ቤተሰብ ሀኒ እንግዲህ ተጠርጥራለች። እኔ ያው ሀኒ ምንድን ነው አንዱ ሳታስጨርስ አንዱ ጋር መሄዷ አንዱ ሳታስጨርስ አንዱ ጋር መሄዷ አንድ ጥፋት በሱን አገኘው ማለት ነው። አንዴ ኤልያስ አንዴ ደግሞ አሴ አንዴ ደግሞ ይሄ ማን ነው የሚባለው? አሁን አዲሱ እስራ ማለት ነው። እነሱን እንግዲህ ያው እንትን እያሉ ነው ማለት ነው። እና ያው ብር ሳትፈልግ እሷ በፊትም ብር አንፈልግም እኔ ሰው ሰው ነው የምፈልገው ብላ ነበረ። እንግዲህ ሆኖ ሆኖ የእስራ ናት። እስራ በጣም ተጎድተዋል፣ ጎድተዋለች ማለት ነው። ግን ያው የለመነችው ነው ዛሬ። እንግዲህ በሚቀጥለው ደግሞ ይሳካል ብለን እናስባለን። አብሮ ሆኖ እናያለን ብለን እናስባለን። ቤተሰብ ይህን ይመስላል። ከወደዳችሁ ሼር ላይክ አድርጉ። ኮሜንት ላይ አሳብ አስተያየታችሁ አስቀምጡ። በሌላ ደግሞ እስከ ስንገናኝ መልካም ቀን ይሁንላችሁ። ባይ ባይ።